ሰላም ሰላም ውድ እና የተከበራችሁ የእኔ ልዩ ቤተሰቦች፣ በሀገር ውስጥ እንዲሁም ደግሞ በሀገር ውጭ የምትኖሩ ውድ የቻናሌ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ ወደ መጣሁት ቪዲዮ እገባለሁ። ዛሬ ይዤ የመጣሁት የአንድን እንስራ ታሪክ ይሆናል ማለት ነው። ልጅት ከወንዝ ውሃ እየቀዳች የምታመላልስባቸው ሁለት እንስራዎች ነበሯት። ነገር ግን ከሁለቱ አንዱ እንስራ ቀዳዳ ነው እና ሁል ጊዜ እኩል ከወንዝ ውሃ ተሞላቸውና አንደኛው እንስራ ሁል ጊዜ ግማሽ ውሃ ነው እያያዘ የሚደርሰው ማለት ነው። ከዛ ሁሌ ይሸማቀቃል። ወኔና ጓደኛ እኩል ውሃ ተሞልተን፣ እሱ ሙሉ ውሃ ይዞ ይደርሳል፣ እኔ ግን ሁል ጊዜ ጎደሎ ውሃ ይዤ እመለሳለሁ እያለ በዚህ በጉድለቱ በጣም ይሸማቀቅና የመታችነት ስሜት ይሰማዋል። ከዛ እንደተለመደው አንድ ቀን ጠዋት ከወንዝ ውሃ ቀድታ ተመለሰችና አስቀመጠቻቸው ሁለቱንም። ከዛ ይህ በጉለቱ ሁል ጊዜ የሚሸማቀቀውና አንገቱን የሚደፋውን ስራ ዛሬ በቃ ቅሬታዬን ውስጤ ላይ ያለውን ሁሉ መናገር አለብኝ ብሎ ያስብና፣ ለልጅቷ መናገሩን ይቀጥላል። እንዲህ ብሎ ንግግሩን ይቀጥላል። እኔና ጓደኛዬን ይዘሽ ከወንዝ ውሃ ስታመላልሺ ለብዙ ጊዜ ቆየሽ። ነገር ግን በነዚህ ጊዜያት ሁሉ ጓደኛዬ ሁልጊዜ ሙሉ ውሃ ይዞ ይደርሳል። እኔ ደግሞ ሁልጊዜ ይዤ የምመላለሰው ጎደሎ ውሃ ነው። እና እባክሽን በእኔ ውሃ ማመላለስሽን ይብቃሽ፣ ይበቃል። እኔ ምንም ጥቅም የለኝም ለማንም ለራሴም ለምንም አልጠቅምም። ስለዚህ እባክሽን ተይኝና በጓደኛ ውሃ አመላልሽኝ። እኔ በእኔ ውሃ ማመላለስሽ ድካም ነው። ምክንያቱም ከሱ ያነሰ በጣም ትንሽ ውሃ ነው ይዤ የምደርሰው ብሎ በጣም በአንገት በመድፋት በጣም በመሸቀመበቅ ይነግራታል ማለት ነው። በዚህ ንግግሩ በጣም የተሰማት ይቺ ልጅ ምንትሏለች ይሄንንን ስራ በቃ ነገ ጠዋት ውሃ ለማምጣት ስንሄድ መንገዱን አስተውለህ ተመልከት ትለዋለች። ከዛ እሺልና እንደተለመደው ጠዋት ሁለቱንም እንስራዎቿን ይዛ ወደ ወንዝ ወረደችና ውሃውን ቀድታ ስትመለስ፣ ይህን ስራ እስቲ አሁን ያለችኝን ላድርቃል እና መንገዱን ቀስ ብሎ ማስተዋል ጀመረ። እስከ ዛሬ ድረስ ይህ ሁሉ ጊዜ ስታመላለስ አንድም ቀን አይቶት የማያውቀው ወደ ግራም ወደ ቀኝ ምንም አስተውሎ አያውቅም። እሱ ሁሉ ጊዜ የሚታየው ምንሆነው ጉድለቱ ነው። በቃ እኔ ተቀዳ የተሸነቆረ ስለሆነ እኔ ሁሌ ቀዳ ግማሽ ውሃ ነው የማደርሰው፣ ጓደኛዬ ሙሉ ውሃ ነው የሚያደርሰው እያለ ያ አንደኛውን ስራ ሊሰራው ያልቻለውን እየሰራው ያለውን ስራ እሱ ሊሰራው ስላልቻለ ሁልጊዜ የበታችነት ስሜት ስለሚሰማው ምንም ነገር አስተውሎ አያውቀውም። ዛሬ ግን መንገዱም እያስተዋለ ሲመለከት እስከዛሬ ድረስ አይቶት ያላየው አንድ ነገር ተመለከተ። ያ ምንድን ነው? በዚህ በተቀደደው እንስራ በኩል መሬቱን ሲመለከት በጣም ያበቡ አበቦች፣ ሳሩ አረንጓዴ ሆኖ ለምልሞ፣ እንዲሁም ደግሞ በሱ በኩል ያሉት አትክልቶች አፍርተው ተመለከታል። ከዛ አሁን ደግሞ እስቲ ወደ ጓደኛዬን እመልከታለሁ እና ወደ ጓደኛው ደግሞ ሲመለከት ሳሩ ደርቆ አበባው ረግፎ፣ እንዲሁም ደግሞ የተተከሉት አትክልቶች ጠውልገው ተመለከተና እስከዛሬ ድረስ ይህንን ባለማስተዋሉ በጣም አዘነ። ከዛም ቤት ደረሱና አየት ዛሬ አስተውለቅ ተመለከት ካደላ አለችው አላት። እና አንተ እስከዛሬ ድረስ ምንም ጥቅም የለኝም እኔ ለማንም ጠቅም አይደለሁም ብለት ራስን ስትወቅስ አንገትን ስትደፋ ኖረሃል። ነገር ግን እኔ አንተ ቀዳዳ እንደሆን ውሃ እንደምታንጠባጥብ ሳስተውል በአንተ በኩል አትክልቶችን ተከልኩ አበቦችን ተከልኩ። ይኸው የምታያቸው አፍርተው የምታያቸው አትክልቶች፣ አብበው የምታያቸው አበቦች እንዲሁም ደግሞ ምድሩ በአንተ በኩል ለዚህ አረንጓዴ ለብሰው የምታያቸው በሙሉ ጥማቸውን እሚያረኩት በአንተ በምታንጠባጠበው ውሃ ነው። ስለዚህ ያንተ ደካማ ጎን ወይም ደግሞ ያንተ ጉድለት ለሌሎች ጥቅም አለውና ምንም ጥቅም የለኝም እኔ ለማንም አልጠቅምም ብለህ ራስህን ዝቅ አድርገህ አትመልከት። ድላ ለዚህን ስራ ትነግረዋለች ማለት ነው። እና ቤተሰቦቼ አንዳንድ ጊዜ እኛ ራሳችንን ከሌሎች ጋር እያነጻጸርን ያሉብንን ጉድለቶች ወይም ደግሞ በልዩነቶቻችን ላይ እያተኮረን ሁልጊዜ የበታችነት ስሜት ይሰማናል። ሰዎች የሚሰሩትን ስራ እኛ መስራት ባለመቻላችን፣ እነሱ ያላቸው ነገሮች እኛ የለንም ብለን ስለምናስብ ሁልጊዜ ምንም የማንጠቅም፣ ለራሳችንም ለሰዎችም ምንም ዋጋ የሌለን እንደሆነ አድርገን ለራሳችን ዝቅ ያለ ስሜት እንሰጣለን ማለት ነው። ስለዚህ አሁን ከዚህ እንስራ የምናየው ነገር፣ ነገሮችን አስተውለን ማጤን አለብን። የእኛ ጉድለት ልክ እንደዚህ እንስራ፣ ይህ እንስራ ቀዳዳ በመሆኑ የእሱ ጉድለት ውሃ በማንጠባጠቡ የእሱ ጉድለት ለእነዛ እጽዋቶች መለምለም ምክንያት ሆኗል ማለት ነው። ስለዚህ የእኛም ደካማ ጎናችን ወይም ደግሞ ለማንም አይጠቅምም ይሄ ድክመቴ ነው ብለን የምናስበው ነገር ሌላ ሰው ሊጠቅም ይችላል እና በሌለን ነገሮች ላይ እያሰላሰለን ወይም ደግሞ የሌሉንን ነገሮች እየተመለከትን እራሳችንን ዝቅ አድርገን አንመልከት። እያንዳንዱ ሰው የራሱ የሆነ ብርሃን አለው። እያንዳንዱ ነገር እኔ ያለኝ ነገር ሌላው ሰው የለውም፣ ሌላው ሰው ጋር ያለው ነገር ደግሞ እኔ ጋር የለውም። ነገር ግን እነዛን ነገሮች እኛ አስተውለን ብንመለከት የኛ ጉድለት ሌላ ሰውን የሚጠቅም ነው ማለት ነው። ስለዚህ የሌሎችን ብርሃን እየተመለከትን የሌሎችን ጭላንጭል ብርሃን እየተመለከትን እኛ ጋር ያለውን ብርሃን ለመመልከት ያቅተናል። ለምን? ሁል ጊዜ ልዩነቶቻችንን፣ ክፍተታችንን ስለምንመለከት ማለት ነው። ስለዚህ እያንዳንዱ ሰው የራሱ የሆነ ብርሃን አለውና የሌላውን ከሩቅ የሚታየውን ጭላንጭን እያየን አንቅና። የራሳችንን ብርሃን ለመመልከት ጥረት እናድርግ እላችኋለሁ ቤተሰቦቼ ይሄ ቪዲዮ ላይክ እያደረጋችሁ ጀምሩት እንዲሁም ደግሞ ሼር እያደረጋችሁ ለሌሎች ማጋራታችሁን እንዳትረሱ ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ ቤተሰቦቼ በቅንነት ስለምታበረታቱኝ በጣም አመሰግናለሁ ለእናንተ ልዩ ክብር አለኝ የምሬ ነው በጣም ልዩ ክብር አለኝ እኔ አንዳንዴ ከዚህ በፊት አሁኔ በዩቲዩብ በማልሰራበት ሰዓት አያለው ቪዲዮዎችን፣ አያለው ብዙ የዩቲዩብ ቪዲዮዎችን በጣም አያለው። እና ብዙ ጊዜ ልጆች ምን ይላሉ እነዚ ዩቲዩበሮች ሲናገሩ በጣም ትናፍቁናላችሁ፣ በጣም እንወዳችኋለን፣ በቃ እንደዚህ አይነት ነገር ሁሉ ይላሉ ማለት ነው። በጣም ለእናንተ ልዩ ክብራለን። እኔ ግን በቃ አይመስለኝም እንደዛ ብለው ሲናገሩ፣ የምሬ ነው። በቃ የሆነ ወይ ለማታለል ወይ ደግሞ በቃ እንደዛ አይነት ነገር ነበረ የሚሰማኝ ማለት ነው። ግን አሁን ቦታው ላይ ሆኜ ሳስበው የመሬን ነው። በጣም በጣም እኔ አሁን ባየሁት በትንሹ በትንሹ ሶስት መቶ አራት መቶ ምናምን ቤት ገብቻለው። ኬል ጨምርበት። እንዴት ፊትለፊቱ ላይ ቤተሰብ እስኪ ምን ትመክሩኛላችሁ? ኬል እየልጻፍበት እንዴት እና ግን ባፈራሁት በትንሹም ቤተሰብ ቢሆን የእናንተን ፍቅር አይቻለው። የምሬን ነው። እውነታቸውን ነው በቃ ያልኩት አሁን ነው። እኔ እነዛ ልጆች እንትናፍቁናላችሁ፣ እንወዳችኋለን፣ ልዩ ክብር አለን ብለው ሲናገሩ በቃ እኔ አይዋጥልኝም። የምር ግልጽ ስናገር ማለት ነው። በቃ አውቀው እኛን ለመሸንገል ምናምን ምናምን በቃ እንደዛ ነው የሚያሳይ። ማንም አይቀረኝም ነበር በነገራችን ላይ የማንንም ቪዲዮ አይቀ አይቀረኝም ሁሉንም ማለት ነው ማንቀረ ማንመጣ ብዬ ልክ እንደ ተቆጣጣሪ ነበረ ቁጭ ብዬ እማያቸው ማለት ነው። ስለዚህ ግን እንደዛ ብለው ሲናገሩ እኔ አላምነም ነበረ። ለካስ እውነት ነው የምሬን ነው። እኔ ብዙ ፍቅር አይቻለሁ በእናንተ ማለት ነው። እና ቤተሰቦቼ፣ ለእናንተ ልዩ ክብር አለኝ። አሁንም ክበሩልኝ። በጣም እወዳችኋለሁ። አመሰግናለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ በጣም አመሰግናችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።